ማህበረሰቡ በጤና ተቋማት መሰረተ ልማትና የአቅርቦት ፍላጎት መሟላት ላይ ያለው ተሳትፎ ማደግ የተሻለ የጤና አገልግሎት ለማግኘት እንደሚረዳ ተገልጿል። በአማራ ክልል ማህበረሰቡ ለጤና ተቋማት በገንዘብም በቁስም የሚያደርገው ድጋፍ በተለይም የእናቶችን ጤና ለማሻሻል ያለው አስተዋጽዖ የጎላ መሆኑም ተነስቷል። ማህበረሰቡ በራሱ ሀብት እያሰባሰበ ጤና ኬላዎችን እያደሰ እየገነባ ስራ በማስጀመር በዝግጅት ላይ ነው ያለነውና በርካታ ስራዎች ሰርተናል። ይልማና ዴንሳ ወረዳ ላይ ወደ ሁነት የሚሆኑ ጤና ኬላዎችን በማህበረሰቡ ማሰራት ችለናል። ርቀት ያለባቸው እናቶች ከመውለዳቸው በፊት የሚቆዩበትን ተቋም ያስፈልጋቸውና ና በጤና ጣቢያ ደረጃ ሲቆዩ ማቆየዎች አሉ። ሲቆዩ ለምግብ የሚሆን ለአንዳንድ ነገር የሚሆን ሀብት ያስፈልጋልና ይህንን ከማህበረሰቡ ማሰባሰብ ተችሏል። እሱም ብቻ ሳይሆን በተለይ እንደ ሰሜን ጎጃም ዞን መሬት ሁሉ ያላቸው ጤና ጣቢያዎች አሉ። የእናቶች መሬት አለ። ወይ ያከራያሉ፣ ወይ ይዘራሉ። ያ የሚገኘው ገቢ ለምግብ ይሆናል፣ ለምግብ ይሆናል። ሌላው የተረፈው ደግሞ ተሽጦ። የሚያስፈልጋቸው ነገር እንዲሟላለት ይደረጋል ነው። በአዊ ብሔረሰብ አስተዳደርም የማኅበረሰቡን ተሳትፎ በመጠቀም የጤና ተቋማትን ከመገንባት በተጨማሪ ለማኅበረሰቡ አገልግሎት የሚሰጡ መድኃኒት ቤቶችን ለማስፋፋት እየተሰራ ነው ተብሏል። የማኅበረሰቡን ባለቤትነት ማሳደግ ማለት የማኅበረሰቡ መጠየቅን ብቻ ሳይሆን ራሱ አደረጃጀት ፈጥሮ የሚመለከተው አካል አነሳስቶት በቁስ ሊሆን ይችላል፣ በጉልበት ሊሆን ይችላል፣ በገንዘብ ሊሆን ይችላል። በየትኛው መንገድ የጤና ተቋማትን መደገፍ አለበት ተብሎ በአንደኛው ፕሮግራም ተደርጎ የሚሰራበት ሁኔታ ነው ያለው። በዚህ ፕሮግራምም በዋነኛነት የጤና ተቋማትን ማሳደግ አለብን ብለን እየሰራን ያለንበት ሁኔታ ነው ያለው። ጤና ኬላዎችን፣ ጤና ጣቢያዎችን ከመገንባት ባለፈ የኮሚኒቲ ፋርማሲ የሚባል ወይም ደግሞ ማህበረሰቡ መድኃኒት ሊያገኝባቸው የሚገቡ ጤና ተቋማትን መገንባት አንደኛው ተልእኮ ስለሆነ እሱ አካባቢም ስራዎች እየተሰሩ ነው ያሉት። ለምሳሌ ብንወስድ እንጅባር አካባቢ ላይ ግንባታ ሰርተን ያጠናቀቅንበት ሁኔታ ነው ያለው። የማህበረሰቡን ተሳትፎ ወጥነት ባለው መንገድ መምራት የግብአት እጥረቶችን ከማሟላት ባሻገርም የጤና ተቋማትን የአገልግሎት አሰጣጥ ጥራት ለማሻሻል ያለው ሚና የጎላ መሆኑም ተገልጿል። ህብረተሰቡን ባሳተፈ መንገድ ለተቋማት ግብአቶችን የማሟላት ስራ ግንባታዎችን የመገንባት ስራ በዚህም አንድ ወረዳ እስከ አራት የአጠቃላይ ጤና ኬላዎችን እስከ መገንባት የደረሰበት ሁኔታን ፈጥረናል። ጤና ጣቢያዎቹን አገልግሎት አሰጣጥ ለጥራት ለመጨመር በክላስተሮቹ ተገኝቶ የኮሚኒቲ ኢንተርፌረንስ ወይም ማህበረሰቡ አስተያየቱን የሚሰጥበት ይህ አገልግሎታችሁ ጥሩ ነው በየሶስት ወሩ እነዚህ በመለኪያዎቹ መሰረት እየተለኩ የሚሄዱበት ለዚህ ደግሞ ማህበረሰቡ ትልቅ ጉልህ ሚና ያለው እንደሆነ ያየንበት። ከማህበረሰቡ ተሳትፎ በክልሉ ባለፉት ዘጠኝ ወራት ለጤና ተቋማት ግብዓት ማሟያ የሚሆን 635 ሚሊዮን ብር መሰብሰብ ተችሏልም ተብሏል። ተጠቃሚ ብቻ ሳይሆን አምራችም ነው ህብረተሰቡ። ማለት በዚህ ዘርፍ ህብረተሰቡ ራሱ ጤናውን ለማምረት ይሰራል። የሕክምና ስራውን የጤና ባለሙያው ቢሰራም ለሕክምናው የሚያገለግል ግብአትን ያቀርባል። በዚህም ከ635 ሚሊዮን በብር ደረጃ 635 ሚሊዮን ሰብስበናል ለጤና ተቋማት በጤና ጣቢያዎቹ ማለት ነው። በነዚህ በ635 ሚሊዮን ደግሞ ግብአቶችን ማሽኖችን እንገዛባቸዋለን። ቅድም ላልኳቸው የእናቶች የአገልግሎት ይውላሉ። ለጤና ጣቢያው ውስጥ ማሳመር የአገልግሎት ማሳለጫ ስራ፣ የላብራቶሪ ሬጀንቶችን የማቅረቢያ ስራ የሚውል ተግባር ነው።